ከጥቂት ዓመታት በፊት ልሳን ሲያወራና ሲዘምር የምናውቀው የስዳማ ክልል ተወላጅ የሆነው አርቲስት ቶኬቻው ወደ ዘፈኑ ዓለም ከተመለሰ ወዲህ ነገሮች ቀላል አልሆኑለትም። ክርስቶስን ክዶ ዓለምን በራሱ ላይ ማንገስ እጅግ የውድቀቶች ሁሉ ዋነኛ ውድቀት ስለሆነም የአርቲስት ደግሞ ማሳያ ነው። ይህ በእንዴ እንዳለን ከሰሞኑ የሲዳማ ክልል ፕሬዝደንትና ምክትላቸው የስዳማ አርት በነጅ ሆኖ ስዳማን ለዓለም ያስተዋውቅ የሚገባኝን አላገኙም በማለት በትክክለኛው መንገድ ቢሮቸው መጥቼ እንደ ሰውም አልቆጠሩኝም በማለት በማኅበራዊ ሚዲያዎች ላይ በባለስልጣናቱ ላይ ዘመቻ መጀመሩን የሚያሳዩ መረጃዎች በሶሻል ሚዲያዎች ላይ ሲዘዋወሩ ተመልክተናል። በዚህ ሰዓት ደግሞ የክልሉ ባለሥልጣናት ሊያሳስሩትና ሊከሱት እየፈለጉ እንደሆነ ይናገራል። ከራሱ አንደበት ሰምተን እንመለስ። እንግዲህ እነዚህ ሰዎች በእውነት ላይ የመዋሸት ሂደት አሁንም እንደቀጠለ ነው። እንግዲህ አሁን በእኔ በቶኪቻው ፎቶ ቲሸርት ታትሞ ወጣቱ ሰልፍ እንዲወጣ እኔ እንዲቃወም፣ ከእንደገና ደግሞ የሲዳማ ሽማግሌዎችን በእውነትና በወግ በሴራ የሚመሩትን ሽማግሌዎችን በእውነት ላይ እንዲዋሹ በእውነት ላይ እንዲዋሹ ማለት ነው በማስገደድ ገንዘብ በመስጠት አስር ሚሊዮን ብር በጀት መድበው ተንቀሳቅሰው እንግዲህ ዛሬ ህዝቡን ሊያሰማሩ አስበዋላሉ። እንግዲህ እንዴት እንደሆነ ያለውን ነገር አሁን ያለውን ከረንት ላይ ያለውን ነገር ባላውቅም ትላንት ግን ብር ሲበተን ነበረን። ሰላም ለሰው ልጆች ሁሉ በቅድሚያ ውድ ቤተሰቦቻችን ስለ አብሮነታችሁ፣ ላይክ ሰብስክራይብ በማድረግ አስተያየቶቻችሁን በመስጠት እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አብራችሁን ስለሆናችሁ ከልብ እናመሰግናለን። ከማራናታ ቲዩብ ወደ እናንተ የምናደርሰው መረጃ እነሆ አሁን ይቀጥላል። መርዝ ክፋታቸውን አይተው መልስ በአፋጣኝ እንዲሰጠን እንፈልጋለን። ነገር ግን እነዚህ ሰዎች ይቀጥላሉ ከተባለ ደግሞ አይቀጥሉም፣ ነው የኔ መልስ። አይቀጥሉም፣ እኛ እናወርዳቸዋለን። እንተያያለን፣ ሁሉን ነገር እንተያያለን። በቃ እናያለን፣ የሚሆነው ነገር እናለን። አዋሳ እግዚአብሔር ይመስገን ያንበሶች ምድር ነው፣ ያ ነውና ጨካኝ የሚለው ቃል አይገልጻቸውም። ቶኪቻው ተሳደበ፣ እንደዚህ ሆነ። ምንድን ነው ስድብ? ምንድን ነው ስድብ? ምን ማለት ነው ስድብ? ስድብ ስድብ። ድሃው እየተሰደበ አይደል እንደሚውለው? ምስኪን ምንም ያላረገው እየተደበደበ አይደል እንደሚውለው? ማናቸው? እነሱ ማይሰደቡት ወንበዴ ደግሞ ወንበዴ ደሞ የትኛው ክብር አለውና ነው ስለነሱ ክብር አሁን ሚዲያው ሊያነበንብ የሚፈልገው የትኛው ስለ የትኛው ክብራቸው ነው? ወንበዴዎች። አንድ ደግሞ አንድ ጋዜጠኛ አለ ስለነሱ ምትዘግቢ ጥርት ያለ መረጃ ደርሶናል። አንድ ሚሊዮን ብር ተከፍሎሽ በነ አብርሃም ያዕቆብ፣ አብርሃም ያዕቆብ ማጭይሽታ ነው የትኛው ጉርጓድ ውስጥ እንደምትገባና ያለን የት ገብተ እንደምታመልክ የት ገብተ ቀንደኛ የሲዳማ ህዝብ ጠላት ደም ጠጭ ደም ጠጫን ክፉ ክፉ ትታገላለህ። በቃ ትታገላለህ የህዝብ እርቃን መቅረት አንድ ግድ ሳይልህ፣ የህዝብ መከራ መጽገብ አንድ ግድ ሳይልህ፣ ወጣቱ አዋሳ ላይ ስራ አጥቶ ሲንከራተት እያየህ ግድ ሳይልህ፣ አንተ ብቻ መረቀን ስለጠጣ አጥንትን ስለጋጥክ ከነሱ ጋር ስለተቃመን ለነሱ ለተቀን በቃ ለተቀን ደከመኝ ሰለቸኝ ሳትል እየታገልክ ነው። በደንብ ነው በደንብ በደንብ ማርከት አደርጋለን። ገር እነዚህ ሰዎች አይቀጥሉም፣ ነግራለሁ። እነዚህ ሰዎች በታሪክ አይቀጥሉም። መሰሎቻቸውም እናንተ አትቀጥሉም። የነሱ መሰሎች፣ የነሱ ልጆች፣ የቅፍ ልጆች አትቀጥሉም። ደግሞ በጣም የሚገርመው እንደዚህ አሰቃይታችሁ ህዝቡን የተገለጠ የተገለጠ ስቃይ አሰቃይታችሁ የተገለጠ ወንጀል ሰርታችሁ አሁንም እድሜያችሁን ማስረዘም ትፈልጋላችሁ። ይሄ ደግሞ በዚህ ዘመን አይሆንም፣ በታሪክ አይሆንም። እንደዚህ ሲሆን የሚመለከት የሲዳማ ህዝብ እንደዚህ ሲሆን የሚመለከት የአዋሳ ልጅ ማንም የለም። ሁሉም ቆርጦ ተነስቷል። ሴት ደፋሪዎች፣ አዎ፣ ከ16 እስከ 18 ዓመት ያሉ ትናንሽ ልጆች የሚቀርቡላችሁ በቃ ምትይዙ ምትጨብጡት ያጣችሁ በቃ ምትገቡበት የጠፋችሁ በቃ ተንደላቃችሁ በአመፅ በትቢት የፈረጠማችሁ በሴተኝነት በቃ የናጠጣችሁ የመጨረሻ ሐዋርያ በለው ፓስተር በለው የራሳችሁ ነቢያቶች መድባችሁ ህዝቡን መከራ እያጠገባችሁ ያላችሁ ቁጣ ከሰማይ ዘንድ መጥቶባችኋል። አታመልጧት፣ አታመልጡም። የሶስት ወር ልጅ ላይ በርዘግታችሁ ቤቱን አሽጋችሁ እናትየውን ደግሞ ቤቱን ለመንጠቅ በግፍ ያስፈርማችሁ በግፍ የምታስፈርሙ ወንድሟን ደግሞ በፓትሮል ከሌሊቱ ስድስት ሰዓት መታችሁ፣ በፓትሮል በሽጉጥ አሳዳችሁ ቤቱን ለፓስተር የሰጣችሁ ምን አይነት ምን አይነት ምን አይነት ግፍ ነው። እንደዚህ አይነት ግፍ ምን ማለት ነው? እናንተ ናችሁ እንግዲህ አሁን እድሜ እንቀጥል እያላችሁ ያላችሁ እናንተ ናችሁ። በቃ በእኛ በጽድቅ ነው የገዛነው፣ እኛ ምንም አናቀም፣ ስማችንን እያጠፋ ነው የሲዳማ ጠላት ነው ልትሉ የተነሳችሁ? ወስማ ምን ማለት ነው? አሳዳችሁ የው ልጆቹ እየተንከራተቱ ነው፣ በየሰው ቤት እየለመኑ ነው እያደሩ ያሉት ልጆቹ ይህንን የኢትዮጵያ ህዝብ፣ የሲዳማ ህዝብ ብቻ የአዋሳ ህዝብ አይደለም፣ የኢትዮጵያ ህዝብ ይፍረድባቸው። በአሜሪካ ፕሬዚደንት ፊት ቀርባ እንዲህ ትላለች። አንዴት ኩሩ ኢትዮጵያዊት ክርስቲያን። በጸሎትም ሆነ በመሳሰሉት ነገሮች ጥሩ አይደለሁም፣ ነገር ግን ክቡር ፕሬዚደንት አመሰግናለሁ ለማለት እፈልጋለሁ። እናም አሁን የፖለቲካ ጦርነት እንዳለብን አውቃለሁ፣ ነገር ግን እሱ መንፈሳዊ እንደሆነ አጥብቅ አምናለሁ። እናም እኔ ጸሎት ማድረግ እፈልጋለሁ። ይህንን የማደርግ ሰው መሆኔን ማረጋገጥ እፈልጋለሁ። አሜሪካንውያን እንደሚነቁ አውቃለሁ፣ እና ከማህበራዊ ሚዲያ ይልቅ ወደ እግዚአብሔር መመልከት እንጀምራለን፣ ኢየሱስ ያድናልና። ይህች አገር የተመሰረተችው በሕግ መንግሥቱ ላይ የተመሰረተች በአምላካዊ መርሆች ስለሆነ ወደ ኢየሱስ መለስ ብለን እንመለከተዋለንና እንተጋለን። ብቻ ለዚህ ሕዝብ በየቀኑ እንድትጸልዩ ማበረታታት እፈልጋለሁ። እናንተ ሰዎች ደጋግማችሁ እንድትጸልዩ እፈልጋለሁ። እኔ ኢትዮጵያዊ ነኝ። የምኖረው ባልፓራይሶ በምትባል ውብ ከተማ ነው። ከጎኗ ያለ ሰው ጋር ዞር በማለትም እንዲያና ስሜቴን እንደምትጋራ አውቃለሁ። እናም ጠንካራ ሰዎች ሊያሳድጉን ቻሉ። እኔም እግዚአብሔርን እወዳለሁ። እናም በእውነት በፍጥነት መጸለይ ይፈልጋለሁ በማለት ለፕሬዚዳንት ትራምፕ ለመጸለይ እንዲ ስትል ትጀምራለች። እሺ ጓደኞቼ፣ ለነገሥታት ንጉሥ ከአሜሪካ መንግሥትም ከእኛም ለሚበልጠው ኢየሱስ አንገታችሁን ማጎንበስ ይኖርባችኋል። ልጸልይ። ስለሆነም ውድ አባታችን እግዚአብሔር ሆይ በዚህ በጣም ጥሩ አይደለም፣ ነገር ግን በዋይት ሃውስ ውስጥ እንድንሆን ይንን እድል ስለሰጠህን በጣም አመሰግናለሁ። እንደ ትራምፕ ያሉ ታላቅ መሪ ስለሰጠህን እናመሰግናለን። ምስተር ዶናልድ ትራምፕ እና ህዝባችንን ስላነቃቃህን ላመሰግን ይወዳሉ። እግዚአብሔር ይጠብቀን፣ ፕሬዚዳንታችን እግዚአብሔር ይጠብቅልን። አሁን ብዙ እያለፍን ነው፣ በጣም ብዙ ነገራችን እያሳልፍን ነው። እግዚአብሔር ሆይ አንተ እንደሆን ካውቃለሁ፣ እርሱን ሰጠህን። እናም እሱ ብዙ ነገሮችን እንደሚያከናውን አምናለሁ። ለእኛ ብዙ እንዳለ አውቃለሁ። ኢየሱስ ሆይ እንድጠብቀንና ከእኛ ጋር እንድትሆን እለምንሃለሁ። በኢየሱስ ስም አሜን በማለት ለአሜሪካ ህዝብና ለአሜሪካ መንግሥት ጠልያም ቀጠል አርጋም ጠላት በየዕለቱ ሊያጠቃን ይሞክራል ተስፋ ሊያስቆርጠን ቢሞክርም ቦታ የለውም በማለት እናም ይህንን ብቻ ነው የምለው በማለት ከመድረክ በሞገስ ወርዳለች።

በአስተያየት መስጫ ሳጥን ላይ አድናቆታችሁን ግለጹላት። ውድ ኢትዮጵያውያን ተከበራችሁ። ውድ ቤተሰቦቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ ይህንን ይመስላል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በሌላ መረጃ ድጋሜ እስከምንገናኝ ሰላም፣ ጤና ያብዛልን እያልን ለቻናላችን አዲስ የሆናችሁ ሰዎች በሌላ ጊዜ በአዳዲስ መረጃዎች እንገናኝ ዘንድ ይህንን ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ወቅታዊ ሰሞነኛ መረጃዎች ይከታተሉ ስንል ባክብሮት እንጠይቃለን። ቸር ሰንብቱም።